ሶፊያና አሌንድሮንም ቢሆን ፍቅራቸው እየተፈተነ በብዙ ነገር ውስጥ እያለፉ ናቸው። ሁለቱም በዚህ ሰሞን ትንሽ ረጋ ማለት ችለዋል። ይህም እነ ኢሳቤላ በሌላ ነገር ተጨናንቀዋል። ኤርኔስቶን ቢሆን እንደአጋጣሚው ነው። ከሚስቱ ቫኔሳ ጋር ከሰሞኑ እየተግባባ አይደለም። ቫኔሳ ልቧ ከሸፈተ ሰነባበተ። ቫኔሳ ማክስ ድጋሚ ሲመጣ ወደ ህይወቷ ሊገባ ልትፈቅድለት ብዙ እየፈራች ነው። ምክንያቱም በህይወቷ ተሰምቷት የማያውቀው ስሜት ተሰምቷታል። ፍቅር አስይዟታል። ኤርኔስቶን ቢሆን ይህን አውቀዋል። አሁን ቀ ጣዩ እንዴት ይደረጋል የሚለው ነው። ቀጥታ እፈት አለው ካለችው ከባድ ነገር ይጠብቃታል። በአንድ በኩል ደግሞ ኢሳቤላ ሶፊያና አሊያንድሮ ላይ ግጭት ለመፍጠር ጥረቷ እንደቀጠለ ነው። በዚህ መሀል ኤድዋርዶ ከባድ ስህተት ሰርቷል። ኤድዋርዶ የሰራው ስህተት ሄዶ በጉቦ በገንዘብ ሰዎችን ለማታለል የሞከረበት ሁኔታ ነው። በዚህ የተበሳጨችው እናቱ ሉሲያ ያናገረችው ነው። እንደዛ መሆኖ እሱ በጭራሽ መሸነፍ ስለማይወድ በሌላ ነገር ደግሞ ቤተሰቦችን ዋጋ ሊያስከፍላቸው ነው። አሁን ድንገት ቫኔሳ ከማክስ ጋር ነበረች። ኤርኔስቶ ይመጣል። ሁለቱም መደባደብ ጀመሩ። ሁለቱ ወንዶች እርስ በርስ ተመታቱ። ቫኔሳ በዚህ ምክንያት እየተናደደች ነው። ምሮ መሰሉት ስላለች፣ ማክስ ደግሞ ይቅርታ ይቅርታ፣ በጣም ይቅርታ መሄዳለብኝ በቃ እያል ነበር። መምጣት የለብን ባላጌ እያለ ኤርኔስቶ ይሳደባል። ከዛ ሷ ማክስን ይቅርታ እየጠየቀችው ሄደ። ተናደደች። ምን እያረክን ያለው አንተ ምሮ መሰራው ብላ ኤርኔስቶ ላይ ስጫወበን ነበረ። በሌላ በኩል ሉሲያ ኤድዋርዶ ላይ እየተቆጣች ነው። ምንድን ያረከው እንዴት በገንዘብ ልትደልለው ተሞክራለ ሰውየውን እያለች ነበረ። ከዛ በመጨረሻም አመነ ጥፋቱን፣ ግን ባሊያንድሮ እያሳብበ ነበረ። አሊያንድሮ ነ ታዲያ ነገር እንደማልወጣው እያወቀ የእኔ ስራ እንዳልሆነ እያወቀ እንደማይሳካልኝ እያወቀ ወደዛ ወረወረኝ ይላታል። በሱ አታሳብ ስሰት መስራትን እመን እያለችው ስትወተውተው ነበረ። እሺ ለማንኛውም እኔ በአጭሩ ችግሩ ለመታት ስለሞከርኩኝ ነው እኔ በዚህ መንገድ ለመፈታው አላት። መማር አለብህ፣ ካልሄንድሮ ትማራለህ፣ እሱ ያለን ነገር ትሰማለህ እያለችው ዞር አለች። እንዲከተላት ፈልጋ ነበረ። በቀጥታ ወደ አልሄንድሮ ቢሮ እያመሩ ነበረ። ኤርኔስቶ እና ቫኔሳ ተያይዘው ወደ ቢሮ እየመጡ ነበረ። ምን እያርክነው ቋያንታ ያለው ምድሮ ችግር ስትለው ነበረ። ከዛ እሱ ካርሽን በቃ እቺ ታረክሽብኝ ማገጥ ሽብኝ በጣም ያሳፍራል፣ ያሳፍራል እያለ ነበር። አቷሽ አቷሽ እያለች ነበር አ ማቅጠ ሽብኛል። ይሄ ነው ልብሽ የለም፣ ልብሽ ወጥቷል፣ ርቆኛል እያለ ነበረ አቷሽ ኤርኔስቶ። ማክስ ከመምጣቱ በፊት ምን እናንተ ተጋሽተን ነበረ ትዳራችን ቀስቅጾ ነበረ። እኔ ከማክስ ጋር ምንም አይነት ግንኙነት የለኝም እያለች ነበር። ከእሱ ጋር ተኝተሻል እንዴ ተኝተሻል እንዴ? የማይመስል ነገር አታውራ። ልብሽን ሱር ያሰብሸው የፍቹ ማሳብ እያንዳንዱ ነገር የመጣው አዎ በሱ ሰውየ ምክንያት ነው። ቆሻሻ ነው፣ በጣም ያሳፍራል። ቁጥረኛ ስራ ተሰራለሽ። ቆይ አንቺ፣ እኔ እኮ ባልሽ እኮ ነኝ። እንዴት እንደዚህ ታረጊብኛለሽ? እንዴት እኔ ልቼ ታረጊብኛለሽ? ይሄ ይገባኛል ይላታል። የማይረባ ነገር መናገር አናውቅም። እኔ አንተ ላይ ምንም ያረኩብ ነገር የለም ትላችሁ። ቫኔሳ፣ እንደዚህ አይነት ገደል ውስጥ ትገቢያለሽ ብዬ አልጠበኩም ነበረ። አሁን ትዳራችን ማስተካከል አለብን ይላታል። እንደዚህ አይነት ውሳኔ አትወስን፣ እንደዚህ ውሳኔ አትወስን። በቃ እኔ አንተን ለመተው የወሰንኩት በጣም ቆይቼ ነበረ። ምክንያቱም አንተ ፈሪ ፈሪና ምንም አቅም የለህም። በቃ አቅመ ቢስ ስለሆንክ በጣም ደብራይ ነበረ። አለቀ ይሄው። እውነቱን መጀመሪያውን አስጠልቶ ነበረ፣ ግን አንተን ልጎዳ አልፈለኩም። ሁሉን ነገር አንተን በማልጎዳበት መንገድ ነበረ ለመፍታት የሞክርኩት የሞከርኩት ለዛ ነው አለችው አሃ ነው እንዴ ለዛ ነው በጠዋት ተነስተሽ ያን ውሻ ያገኘሽው ማክስ የሚባል ሰው ያላት አቷሽ እያለች ስትክድ እሱ ግን ከሂሳቤ ላ ጋር አልነበርሽ ጠዋት ድንገት ማክስ አልመጣም ነግረውኛል እኮ ነግረውኛል አልሰምቻለው በጣም ብዙ የሚከታተል ይሰዋለ አንቺ አልገባሽም እንጂ ይላታል ውጣልኝ እያለችው ነው እንፋታለን አለችው እሱ ግን በቀላሉ እንደሚባል ነገር የለም ብሏት ወጣ እሷ ወደ ጠበቋ ስልክ እየደወለች ነው በሌላ በኩል ሶፊያ ከአባቷ ጋር እያወራች ነው። አባቷ ሊጠይቃት መጣ። በአንድ በኩል ደግሞ አልያንድሮ በስራ ተጨናንቋል። አልያንድሮ ስራውን እየሰራ ድንገት ሉሲያ እናቱ ወደ ቢሮ የገባች ነው። ኤድዋርዶ ይከተላታል። እሺ አልያንድሮ ከኤድዋርዶ ጋር መጨረስ ያለባችሁን ጉዳይ ጨርሱ። እኔ ስለ እናንተ ጭቅጭቅ አያገባኝም። እኔ የሚያገባኝ ስለ ድርጅቴ ነው። ድርጅቱ የእናንተ ብቻ አይደለም የእኔም ጭምር ነው ስል ነበረ እኮ ማየን እኮ ነው ማስበው እኔ ተመልከቹ። ልጅሽ ምን እንዳረገ፣ ምን እንዳረገ ተመልከች። ችግሩን በሙሉ አባባሰው ይላታል። እኔ እንግዲህ ችግሩን ለመፍታት ነው የሞከርኩት ይላል። ታዲያ እንደዚህ ነው የሚፈታው? ሄደራት ጋብዘህ እሱን ገንዘብ በመስጠት አለው። ኤድዋርዶ ከዚህ በላይ አቅም የለኝም እያለ ነው። እንደዚህ ማድረግ ስህተትን ማመን አለብህ ይለዋል። ይሄ አልገባኝም ነበራ እያል ነበር ኤድዋርዶ። ሊገባ ይገባላ ትማራለሃ። እኔ በመካከላቸው ያለው ጠብ በጣም ነው ያስጠላኝ፣ በጣም ነው የሰለቸኝ። ይሄ የምታስመስሉትን ነገር አቁሙ። መካከላቸው ያለው ነገር መፈታት አለበት በፍጥነት። እኔ የሚያሳስበኝ የድርጅቱ ጉዳይ ነው። አሁኑን አስተካክሉ ብላ ትወጣለች። ሁለቱ ይፋጠጣሉ። አሁንም ሶፊያ ከአባቷ ጋር ማውራታ እንደቀጠለች ነው። ድንገት ሬቤካ እየመጣች ነው። ሬቤካ መታ አብራቸው ማውራ ጀመረች። በተለይ ሬቤካ ደግሞ የምጠብቀው አባቷ ከባድ የገንዘብ ደውስ ስለው ስለወደቀ ከሁን ከሁን አሌያንድሮ በገንዘብ ያግዘዋል ይረዳዋል ብላ ነበረ። እሷ ደግሞ ቅርብ ጊዜ አልቫሮ የባንክ አካውንት ስለከፈተላትና በእጇ ተንቀሳቃሽ ኤቲኤም ስላለ ብዙ ገንዘብ ማንቀሳቀስ ስለምትችል በራስ መተማመኗ ጨምሯል። አባቷን እንደምትረዳው ሆና ነበር ስትናገር የነበረው። ትንሽ ሶፊያን ከወሯት በኋላ ተያይዘው ሊወጡ ናቸው። በሌላ በኩል ኤድዋርዶና አሌያንድሮ ብቻቸው ናቸው ቢሮ ውስጥ እየተጨቃጭቁ ነበረ። ነግሬ ነበረ ይህን ነገር እኔ በራሴ መንገድ አስተካክለዋለሁ፣ ነገር ግን ይኸው ይኸው፣ አየህ ሰውዬው ጠማማ ነገር ነው ይሏል ኤድዋርዶ። እንዴ ኤድዋርዶ ምን እያደረክ ነው ያለኸው? በቃ እንደ ስለዚህ ነው እንዲህ ስራ የሚሰራው ይለዋል። ከዛ በላላ ንድሮ የሚስተካከልበትን ነገር ነገር ሄደ ሰውዬውን ይቅርታ ጠይቀዋለ። ይቅርታ ጠይቀዋለ እንዳለ በሙሉ ከሱ ጋር ትደራደራል የቀረውን ሀሳብ ይለዋል። ኧረ እኔ መቼም ይቅርታ አልጠይቀውም። ኧረ እኔማ በጭራሽ ራሴ እንደዚህ አላዋርድም እያለ ኤድዋርዶ ይከራከራል። ተውሽ፣ ችግር የለም ሄደና እሱን ለማይ ነገራት እያለው ነበረ። ኤድዋርዶ ምንም አማራጭ የለው፣ በመጨረሻም ይቅርታ ለመጠየቅ ተስማማ። እነዛ ሰዎች ከእኛ ጋር ተስማሙ፣ ድርጅ ድርጅታችን መክሰሩን ይቀጥራል እያለው ነበረ። ኤድዋርዶ እሺ ብሎ ይወጣል። በሌላ በኩል ሬቤካ ከአባቷ ጋርናት ተያይዛ እየወጣች ነው። አሁንም ቢሆን ስለ ባንክ አካውንቷ ነው እያወራች ያለችው በተለይ ደግሞ አባቷን ለምንድን ነው አሊያንድሮን እርዳኝ ብላ የማጠይቀው ምን ችግር አለው የሴት ልጅህ ባልኮ ነው ብላ እየጠየቀችው እኔ ከሱ ምንም ነገር አልፈልግም እያላል ነው ረቤካ አባቷን እዚሁ ተሰናብታ ትሄዳለች ቫኔሳ በመጨረሻም ወሰነች የድርጅታቸውን ጠበቃ ጠራቸው ጠራቸውና ለፍቺ የሚሆን ማመለከቻ እንድታመለክ እንድጽፍል ይፈልጋለሁ አለችው እርግጠኛ ነሽ አላት አዎ አለችው ቆይ ግን ከኤርኔስቶ ጋር ተነጋገረሻል በመጀመሪያ ደረጃ በምን ጉዳይ እንደምትደራደሩ አላት አላውቅም ግን የመጀመሪያ ሙከራ እናደርጋለን ከዛ ከተቃወመ ደግሞ እንደራደራለን እያለችው ነበረ ነገሩ ከዚህ በኋላ ይሆናል ይሆናል። ኤድዋርዶ ወደ አሳ አጥማጆቹ ሄደ ሄደና፣ እኛ እንተን አናናግረም አሉት። እሱ ይቅርታ ጠየቀ። ባለፈው ስለተፈጠሩ ነገር በጣም አዝናለሁ የእውነት እኔም እንደዚህ እንዲሆን አልፈለግኩም ነበረ ይላቸዋል። ከዛ በመጨረሻ እሺ ወንድም እንጥራው አንተና ወንድምህ አሊያንድሮ ምንም የሚያመሳስላችሁ ባህሪ የለም፣ አንንድሮ እሱ ያንተ ወንድም አይመስልም። ለማንኛውም አምጣው ብሎ መደራደሪያ ማመልከቻውን ተቀበለውና ወደ ጓደኞቹ ሄደ ሊፈረምበት። ኤድዋርዶ አሁንም ይበሳጫል። በሌላ በኩል አሁን ኢሳቤላ ከእናቷ ጋር ስልክ እያወራች ነው። ኢሳቤላ እናቷን ምናልባት ሉሲያ በዚህ ሰዓት ላይ በልጆቿ ግፊት በአንዳንድ ነገሮች ስራ ይበዛባታል፣ ትጨናነቃለች ከጎና ሁኝ ብላ እያማከረች አልነበረም። የኢሳቤላ እናትና ሉሲያ ያላቸው ግንኙነት ለአሊያንድሮና ለኢሳቤላ መቀራረብ ጥሩ የሆነ ሚና ይጫወታል። ሶፊያ ባት መጣል ኢሳቤላ በጣም ደስተኛ ትሆን ነበረ። ስልክ ከወራቻት በኋላ ካረንን አገኛቻት። አብረው እያወሩ ነበረ። እሱ አሁንም ስለ አሊያንድሮ ታስባለች። የሆነ መንገድ ተጠቅማ ከሶፊያ ገሱን ስለማላቀቅ ነው የምታወራት። ከዛ ስለ ማክስ ተዋራ። ካረን ማክስን የሆቴልን ስራ በተመለከተ እንዲያግዛት እንደጋበዘችው ለእህቷ ስነገራት ኢሳቤላ ቢቀር ይሻላል እያለች ነው። ካረን አልገባት። ኢሳቤላ ነገሮችን ግልጽ እያደረገች ነው። ይ ቫኔሳ ከኤርኔስቶ ጋር መጨቃጨቅ መጀመሯና ከማክስ ጋር ድብቅ ግንኙነት መጀመሯን ነገረቻት። ስታበስራት ካረን ከው ነበር ያለችው። ይህን ጊዜ ኤድዋርዶ ጊዜም አላጠፋም። የሱ ዋናው አላማ በቀል ነው። አሌንድሮ በቀል ነው። አሁን ደግሞ ወደ ኢሳቤላ እናት መጣ። መጣና አሁን ድርጅታችን ዋጋው ስለረከሰ መተሽ የሆነ ድርሻ ግዢ እያላን ነው። በቀጥታ ነና ተቆጣጠሬን እያላን ነበረ። እሷ እርግጠኛ ነው ወይ ይህ ያዋጣል ትለዋለች። እሱ ደግሞ አሁን በእርግጠኝነት ያዋጣል ብሎ እያማከራን ነበረ። የበለጠ አጓጓት። ኤርኔስቶ ሶፊያን እያማከራን ነው። ሶፊያ ተጫወቱብኝ ብኝ እነዚህ እንደዚህ ናቸው፣ የኖሬጋ ቤተሰቦች አንቺን ብትሆኝ የእኔ አይነት ተመሳይ ጣፋንታ ነው የሚገ ግጥምሽ እያላን ነው። እሷ ደግሞ ቆይ መጀመሪያ ነገር የምን ተፈጠር ብላ አስቀመጠችው። ፊትህም ምንሆነ ሆነ ነው ተደባድበህ ነው እያለችው እየጠየቀችው ነበረ። የተፈጠረውን ነገር በዝርዝር ይነግራታል። ማክስ በመጨረሻ ካረን እና ኢሳቤላን አገኛቸው። ፊታቸው ከተቀመጠ በኋላ ፊትህም ምን ሆነ ነው ይሉታል። አይ የሆነች ጉዳይ ተፈጥሮ ነበረ። እኔ ምለው የሆነ ሀሳብ ነበረኝ ይህ ነገር ግን ካረን እርግጠኛ ነሽ ይላታል። ኢሳቤላን ብትሆን እኔም እያሰብኩኝ ነበረ። ከሰሞኑ ቤተሰባችን ውስጥ ከባድ ውጥረት እየመጣ ነው ያለው እና የሚሆን ይመስላል በተለይ ደግሞ የግል ህይወትና ስራ መነጣጠል አስቸጋሪ ነው እያለች ነው። በተለይ ደግሞ ቫኔሳን ስለዚህ ጉዳይ እንደምታማክራ ነገረች። እሱ ደስተኛ እንደሆነ ይናገራል። ኤርኔስቶ በምሬት ነው ሶፊያን የሚያውራት ሶፊያን ማገጠችብኝ እኮ ብሎ ያማክራታል። እሷ ደግሞ ተረጋጋ ብላ ስታማክረው በድንገት ቫኔሳ መጣች። ከዚች ከማትረባ ጋር ምድረ ዞር ዞር በይ አንቺ ከዚህ ትላለች። ቫኔ በጣም ተናዳ፣ ሶፊያ እንደኔ ምናርኩኝ ለማክረው እኮ ነው የሞከርኩት ብላ ዞር አለች። ቫኔሳ ወደ ኤርኔስቶ እየቀረበች ኤርኔስቶ እሻሰብሽበት ይላታል። ማውራት አለብን ለማንኛውም የመጨርሽን እናንተ ጣፋንታ ይሄው ነው ብላ የፍቹን ወረቀት ሰጠችው እንዲፈርምበት። አየው አረ ይህን ያልቸኩለሻል ማለት ነው። እኔን ለመፍታት በጣም በጣም የተጣደፍሽው ከዛ ማክስ ጋለ ለመቅጠም ምንድን ነው እያል ነበር። ምን ተፈጠረ? ምን አስፈራ? ምን አስፈራ? ውሸት ማውራትህን አቁም። የለ ይህን እናንተ ትዳር ቀስቅዞ ነበረ በመካከላችን ምንም የሚያስደስት ነገር የለም ነበረ። ቢቀርብን ይሻላል አለችው። ተመልካችን የትዳራችን ለማዳን እየሞከርኩኝ ነው። አንቺ ግን ሁሉ ጊዜ የባሰበን ነገር ነው የምታደቅው። ነገር ግን ይሄ ይሄ ነገር በቀላሉ የሚሳካ ይመስልሻል? እኔን በቀላሉ ከህይወትሽ ማስወጣት ቀላል ይመስልሻል? ምክንያቱም ከባድ ነው ይላታል። አልፈልግም። የፈለግከውን መደራደሪያ ይዘና ችግር የለም፣ መከፈል ያለበትን ከፍላ አለችው። እሱ ግን ወረቀቱን እዛው ቀዳደደው። መቼ አልፈታሽም እያላን ነበረ። ስሚ እኔ መፍታት ቀላል አይሆንም፣ እሺ? ምክንያቱም አደጋ ላይ ስጋት ላይ የምጥዩ አንቺን ብቻ ሳይሆን ድርጅታችሁን አጠቃላይ ቤተሰባችሁን ነው ብሏት አስፈራርሷት ሄደ። ምንድን ነው የሚፈልገው ብላ ተናዳ ትነጫነጫለች። አሌንድሮ በሌላ በኩል ስለ ኤድዋርዶ ነገር ተደውሎ ተነገረው፣ ሳቀ። ድንገት አለን እየመጣ ነበረ። አሌንድሮ እየሳቀ ለአለን ነገረው፣ ኤድዋርዶ እኮ ተሸነፈ፣ አይገባም ይቅርታ ጠየቃችሁ እኮ መጨረሻው እንደዚህ እንደሚሆን ገብቶ ነበረ ይለዋል። አለንም ደስ ብሎት ይስቃል። አለን እንዴን ነው ታዲያ ብላንኬት ታናገኛት እንዴ አለው። ራ አላገኛትም ይለዋል። እንደ አንተ ሁልጊዜ ስራ ላይ እስኪ የሆነ ሰዓት ላይ ህይወት የራስህ ግል ህይወት ላይ አተኩር እስኪ ትንሽ ብቻ ቢያንስ አገኛት ችግር የለም ይሏል እርግጠኛን ይሏል አዎ እርግጠኛ ነኝ በሁለታችሁ የሆነ የሚገርም ነገር ተፈጥሮ ነበሩ ከይዛለት አዎ አገኛት አገኛት ብሎ የበለጠ አበረታታው ነገር ግን ብላንኪታ ሉዊስ ከሚባለው ልጅ ጋር የሆነ ግንኙነት ጀምራለች ዛሬ ደግሞ ማታ ቤቱ ሄዳ ራት እንደምትበላ ይጠበቃል በሌላ በኩል ቫኔሳ ማታ ቤት ነበረች ተደወለላት ከኢሳቤላ ኢሳቤላ እየነገረች አልነበረም ምን ይሻላል ማክስ ከእኛ ጋር መስራት ጀምሯል አለቻት ቫኔሳ በጣም ደስተኛ ነኝ እያለች አልነበረም ሶፊያ ቅድም የተፈጠረውን ነገር ለአሌንድሮ ልንገረው ንገረው ብላ እያሰበች ነው። እኔ የምልህ ያው ድርጅት ውስጥ ያለው ነገር እንደተስተካከለ ተስፋ አድርጋለሁ፣ ግን እዚህ ነገር ውስጥ እኔ አያገባኝም። በእርግጥ ግን ስላስጨነቀኝ ነው። በቫኔሳና በኤርኔስቶ መካከል ጠብ እየተፈጠረ ነው ያለው፣ በጣም እየተጨቃጨቁ ናቸው። ምን እንደምለ አላቅም አለችው። አናግራት እህትህን ስትለው እኔ እንግዲህ በትዳራቸው ማልጣልቃ መግባት አልችልም። ይሄ እነሱ ጉዳይ ነው፣ ይሄ እነሱ ግንኙነት ነው። ምን ማለት ይችላለሁ? ይላታል። አይ ሳይሆን በቃ የሆነ ሊፋቱ የተቃረቡ ነው የሚመስለው ግጭታቸው በጣም እየበዛ ነው እያለችው አማከረችው። ችግር የለም ብሎ እያቀፋን ነበረም። ብላንኬታና ሉዊስ አብረው እራት እየበሉ ነው። ድንገት አለን ወደ ብላንኬታ ደወለ። ሉዊስ ድንገት አየው። አላነሱን ቁጭ አረገው። ማንም ይደውለው ትለዋለች። ፊቱ ተቀየረ። አለን ነው የሚደውለው እያላን ነበረ። ፊቱ ሲቀየር እሷም እያየችው ነበረ። ድንገት ጥብላ ነበር የተመለከተችው። ኤርኔስቶ ሊያብድ ደረሰ። ጨርቁ ሊጥል ነው። ጓደኛውን እየጠጣ ማታ አገኘው። እሷ እኔን ለመፍታት ከዚህ በኋላ ሀሳብ ብታነሳና ልትፈታኝ ብትሞከር ድርጅታቸውን ገደል ነው የምከተው እያለው ነበረ። በተለይ ደግሞ የእነሱ ካምፓኒ ውስጥ ብዙ አመት ሰርቷል። የእነሱን ድርጅት እንከኖች፣ ጥፋቶች፣ የሚሰሩትን ውስጥ ለውጥ ስራዎች በሙሉ ያውቃል እንዳለ ነው ማሰጣቸው ምንም አያመጡም እያለ ጓደኛውን ችርስ እያለ እያማከረው ነበር። ኤርኔስቶ ምንም እንደማይፈራ እርግጠኛ ሆኗል። ብላንኬታ ከሊዩስ ጋር ትንሽ ተኮራርፋ ነበር እዛው፣ ነገር ግን ታረቁ። ከንፈሩን ስማው እየወጣች ነበረ። ማክስ ወደ ቫኔ ማታ ቴክስት ሊልክ ነው። ቫኔሳ ይውልሽ ይቅርታ ቅድም ስለተፈጠረው ነገር ብሎ ቴክስት ጻፈና መልሶ አጠፋው። ቫኔ ቅድም የሚደብር ነገር አድርግ ያሉ ይቅርታ ብሎ ድጋሚ ጻፈና አጠፋው። ተጨናነቀ። ቫኔሳን ብትሆን ምን ብዬ ቴክስት ላድርግለት ብላ ስልኩን አውጥታ ዝም ብላ ነው ስልኩ ቫኔ የምትመለከተው። ቴክስት ማድረግሉ ከበዳት። በመጨረሻም የኢሳቤላ እናት ከነ አሌሃንድሮ ድርጅት የራሷን ድርሻ ለመግዛት ወስናለች። ለካረን እየነገረቻት ነው። ካረን በጣም ነበር ደስ ያላት። ይሄ ጥሩ አጋጣሚ ነው ወይ ብላ ብቻ እየጠየቀቻት ነው። የካረን እናት በጣም ኃይለኛ ሰው ናት። ከተማ ውስጥ ትልልቅ ሆቴሎች አሏት። ከነሱ መካከል ኢሳቤላ እንደኛው የምትመራው ነው። በጠዋት ብላንኬታና ሶፊያ እዛ ተገናኙ አብረው ምግብ ሊበሉ ሚኑ መጣ ሊበሉ፣ ሚኑን እየመረጡ በጣም ውድ ነው። ሶፊያ ጓደኝ፣ ይህን መክፈል የሚያስችል ገንዘብ አለሽ አለቻት። ችግር የለም አለኝ ችግር የለም ትላታለች። ታውቂያለሽ፣ አለንድሮ እኔን ከማግባቱ በፊት ማለት ከኔ ጋር ከመገናኘቱ በፊት ከኢሳቤላ ጋር ነበር። ኢሳቤላ በገንዘብ ራሷን የቻለች ጠንቃቃ ሴት፣ እንደገና ደግሞ ራሷን የቻለች ሴት ናት። እኔን ደግሞ ተመልከተኝ እዚህ ጋር ብቻ። እኔን አለንድሮ የጠገኛ ሁኝ እንዲያኝ አልፈልግም። በቃ ብቻ ብችል የቢዝነስ ሴት ባልሆነ ነገር ግን ነገሮችን ለመቆጣጠር ፈልጋለሁ፣ እያለቻ ነበረ። ይህን ጊዜ ጓደኛ፣ ለምን ትምህርት አትማሪም እያለቻ ነበር። በኦንላይን በኢንተርኔት የራስሽን ሙያ ተማሪና ስራ ነገር ያዥ እና ውጤታማ ትሆኛለሽ እያለች አን ነው ሶፊያና ብላንኪታውንም ቢሆን ወሬያቸው ቀጠለ። ድንገት ኢሳቤላ መጣች። ሁለቱ ቁጭ ብለው እየጠጡ ነበር። ኢሳቤላ መታ ምንድነው የምትሰሪው ብላንካ ብላ ስጠይቃት ብላንኪታ ደግሞ ሶፊያ ጓደኛ ናት ስትል ነበር። አንቺ ሶፊያ ብለሽ ብለሽ ደግሞ ሰላይ ላክሽብኝ ትላታለች። ብላንኪታ እስካሁን ድረስ የኢሳቤላ ጆሮና አይን ነበረች። ብዙ ነገር ታውቃለች። ስለ ኢሳቤላ ካረን ነበረች ያስቀጠረቻት። ከዛ በኋላ ሶፊያ በእኔ ምክንያት ከስራ እንዳታባራሽ ስትራት ሁለታችሁንም አልፈልጋችሁም፣ ሁለታችሁም ሆቴል ለቃችሁ ውጡ ብላ እየተቆጣች ነበረ ኢሳቤላ። እንደዚህ እያለች ጨክና ሰጣ ይኖራል በአንድ በኩል ብላንኬታ በጣም ፈርታ ነበረ። መባረር አትፈልግም ነበረ። በመጨረሻም ልትባረር ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ይህ ድራማ ሁለት ልብ ነው። ውድ ተመልካቾች ሁለት ልብ ድራማ ከዚህ በኋላ እንደተለመደው በቅመም ስቶሪ የዩቲዩብ ቻናል ይለቀቃል። በዚህ በተመሳሳይ አቀራረብ አስደናቂውን የፍቅር ድራማ የሆነውን ሁለት ልብ ማየት የምትፈልጉ ሰዎች በቅመም ስቶሪ የዩቲዩብ ቻናል ስለሚለቀቅ ሁሌም ወደዚህ ቻናል ጎራ እንድትሉ በትህትና የምጠይቅ ይሆናል። ቅመም ስቶሪ ከሁለት ልብ ድራማ በተጨማሪ የወፍ ጎጆም ድራማም ወደ እናንተ ያርሳል። ክብሯን ተመልካቾች እሱንም ድራማ እንድትከታተሉ እጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ እመኛለሁ።